በወሎ ቤት አማራ ቀጠናዎች የቀጠለው ውጊያ አድማሱን አስፍተዋል። በሁለት ቀናት ውስጥ ዳውንት፣ ዋድላ፣ ጋዙና ተገኝ የተሰኙ አራት ወረዳዎችን ነጻ ያወጡት የፋኖ ኃይሎች ከጋሸና በቅርብ ርቀት ከባድ ትንቅንቅ ሲያደርጉ ውለዋል። የጋሸና ከተማ አጠቃላይ ሆስፒታል በቁስለኞች ተሞልተዋል። የአገዛዙ ባለስልጣናት ወደ ዞን ከተሞች በመኮብለል ላይ ናቸው። ከጥምጥማት እስከ ሀብሩ ወረዳ ቆላማ ቀጠናዎች ድረስ በሜካናይዝድ የታጀቡን ውጊያ በቀዳሚው የግንባር መረጃችን ይዘነዋል። በጎንደር ከተማ ዙሪያ የሌሊት ውጊያ ተካሂዷል። የፋኖ ኃይሎች በሌሊቱ የመልሶ ማጥቃት ውጊያ ድል ቀንቷቸዋል። በሌላ በኩል አፋብሃ በላይ ዘለቀ እዝ በጉባኤ መቋጫ ላይ ሲጠበቅ የነበረውን የአቋም መግለጫውን አውጥተዋል። መግለጫው በሶስት ቁልፍ ጉዳዮች ላይ ያተኮረ ነው። ምን ምን ጉዳዮችን ለሚለው ዜናችን ምላሽ አለው በሸዋ በሁለት ወታደራዊ ተሽከርካሪ ሲጓዝ የነበረ የብልጽግና ኮማንዶ ሙሉ በሙሉ ሲደመሰስ በጎጃም የፋኖ ኃይሎች ለቀውት በወጡት ከተማ ያገዛዙ ጥምር ጦር የጦር ወንጀል ሲፈጽሙ ውለዋል። በዚሁ ጎጃም ስኬታማ የደፈጣ ጥቃቶችም ተፈጽመዋል። ይህም ሌላኛው የግንባር መረጃችን ነው። የግብጽ ጦር በሶማሊያ ከባድ ፈተና ገጥሞታል። በኢትዮጵያ ድንበር ለመስፈር ያደረገው ዝግጅት ወደ ከፍተኛ ውዝግብ እያመራ ነው። በአፍሪካ ቀንድ ዜና ትንታኔያችን ዳስነዋል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም ሰበር የግንባር መረጃዎችን ወደምንመለከትበት የግንባር መረጃዎቻችን እናምራለን። በወሎ ቤት አማራ ቀጠናዎች የቀጠለው ውጊያ አድማሱን አስፍተዋል። በሁለት ቀናት ውስጥ ዳውንት ዋድላ ጋዞና ተገኝ የተሰኙ አራት ወረዳዎችን ነጻ ያወጡት የፋኖ ኃይሎች ከጋሸና በቅርብ ርቀት ከባድ ትንቅንቅ ሲያደርጉ ውለዋል። ከጋሸና በቅርብ ርቀት ላይ በምትገኘው ጥምጥማት እየተባለች በምትጠራው ቦታ ላይ በተደረገ የፋኖ ማጥቃት ውጊያ ስምንት በአገዛዙ ሰራዊት ላይ ከፍተኛ ሰባዊ ወታደራዊ ቁሳዊ ውድመት ማድረሳቸውን የእዙ የግንባር መረጃ ያሳያል። በዚህ አውደውጊያ ሰባዊና ቁሳዊ ምርኮ በፋኖ ኃይሎች እጅ እንደገባም ታውቋል። ያገዛዙ ሰራዊት ቁስለኛውን በመኪና እየጫነ ወደ ጋሸና ከተማ አጠቃላይ ሆስፒታል ሲያመላልስ መዋሉም ተሰምተዋል። አፋብሃ መኔሊከስ የደጋው መብረክ ኮር ባደረገው ቅንጅታዊ ውጊያ ጋሸና ከተማ የሰፈረውን የአገዛዙን ጥምር ጦር ማስጨነቅ የቻለ ድል ማስመዝገቡን በአውደ ውጊያ መረጃው ላይ አመላክተዋል። ዛሬ ጥቅምት 25 በዚሁ ቀጠና በዋለው አውደ ውጊያ አገዛዙ ጄኔራል መድፍን ጨምሮ ከባድ መሳሪያዎችን ለውጊያ ድጋፍ ሲጠቀም መዋሉን የገለጸው የደጋው መብረክ ኮር የፋኖ ኃይሎች በሞርተርና ዲሽቃ ሽፋን ማጥቃት መቻላቸውን፣ በዚህም የአገዛዙን ጦር በአመዛኙ ጋሸና ከተማ ላይ እንዲከማች ማድረጋቸውን በግንባር መረጃ ላይ አመላክተዋል። በተመሳሳይ የውጊያ መረጃ አፋብሃ ምስራቅ መኔሊከዝ የምስራቅ አማራ ኮር አንድ የባለሽርጡ ክፍለ ጦርን በስድስት አቅጣጫ ከበባ በማድረግ ጥቃት ለመሰንዘር የመጣውን የአገዛዙን ሰራዊት ከበባውን ያለምንም መሥዋዕትነት በመስበር በቆረጣ ውጊያ ለከበባ የመጣውን ጦር በመቁረጥ መምታት መቻሉን አስታውቋል። በሰራዊቱ ላይ ከፍተኛ ሙትና ቁስለኛ ከማድረግ ጀምሮ አቅዶት የመጣውን የጥፋት ተልዕኮ ማምከን ተችሏል ያለው የኮሩ መረጃ በሀብሩ ወረዳ ስር በሚገኙ ቆላማ ቀበሌዎች ከፍተኛ ውጊያ መካሄዱን አስታውቋል። ከቢስቲማ ወደ ሀደሬ፣ ከፋጂ ወደ ቆላማው ክፍል፣ ከአረሪት ወደ ኩልባይኔ፣ ከኤጀርሳ ወደ ከለቦ፣ ከጊራና ወደ ሩጋ መነዩና፣ ከመርሳ ወደ ሀብሩ ሊጎ በሶስት ጄኔራል መርፌት የታገዘ ማጥቃት የከፈተው የአገዛዙ ጦር በሁለት ቦታዎች ተቆርጦ ክፉኛ መመታቱን የአፋብሀ የግንባር ምርጃ ያሳያል። በተመሳሳይ በፋጂ በኩል በአንድ ጀኔራል መድፍ በጃር አቅጣጫና በሁለት ዙ 23 ታጅቦ የባለሽርጡ ክፍለ ጦርን ለማጥቃትና ና የክፍለ ጦሩን ነባር ይዞታዎች ለማስለቀቅ ያደረገው ሙከራ ተቀልብሷል ያለው የግንባር መረጃው በዚህኛው አውደውጊያ በርከት ያለ ተተኳሽ በምርኮ እንደቀናው አስታውቋል። በወሎ ቤተ አማራ ቀጠናዎች ባለፉት ሁለት ቀናት ነጻ የወጡ አራት ወረዳዎች ውስጥ የነበሩ የበአዴን ብልጽግና አመራሮች ከፊሉ ወደ ጋሸና ቀሪው ደግሞ ወደ ወልዲያ ከተሞች መሸሸታቸውም ታውቋል። በጎንደር ከተማ ዙሪያ የሌሊት ውጊያ ተካሂዷል። ውጊያው የብልጽግና ሰራዊት የሰነዘረውን ማጥቃት ተከትሎ የተቀሰቀሰ ሲሆን የፋኖ ኃይሎች በሌሊቱ የመልሶ ማጥቃት ውጊያ ድል ቀንቷቸዋል። በሌላ በኩል አፋብሃ በላይ ዘለቀ እዝ በጉባኤ መቋጫ ላይ ሲጠበቅ የነበረውን የአቋም መግለጫውን አውጥተዋል። መግለጫው በሶስት ቁልፍ ጉዳዮች ላይ እያተኮረ ነው። የአፋብሃ በላይ ዘለቀ እዝ የግንባር መረጃ እንደሚያሳየው በሌሊት ወደ ጎንደር የበጋሻው ክፍለ ጦር ቀጠና የገባው የአገዛዙ ጦር በፋኖ መልሶ ማጥቃት ተመጥተዋል። ይህ የሌሊት ውጊያ የተካሄደው ከጎንደር ከተማ አቅራቢያ መሆኑም ታውቋል። አፋብሃ በላይ ዘለቀ እዝ ዳግማዊ ቴድሮስ አምስተኛ ኮር ጎንደር የበጋሻው ክፍለ ጦር ነጻ ቀጠና የሆኑትን የጎንደር ዙሪያ አካባቢዎችን ለማጥቃት ከጠዳና አዘዞ ተወጣጥቶ በሌሊት የገባውን የአገዛዙን ጦር በመልሶ ማጥቃት መምታት የቻሉት የፋኖ ኃይሎች ለከበባ የመጣውን ጦር በቆረጣ መምታቱን፣ ውጊያው እስከ ንጋት መዝለቁን እዙ በግንባር መረጃው አመላክተዋል። በተመሳሳይ ዜና ዛሬ ጥቅምት 25 የጎንደር ከተማ አካል በሆነችው የአዘዞ ጠዳ ክፍለ ከተማ ቡርቧክስ ቀበሌ ላይ የጎንደር የበጋሻው ክፍለ ጦር ወር አሃድ ቃኛው ብርጌድ በቀጠናው ለመንቀሳቀስ የሞከረውን የአገዛዙን ጥምር ጦር በድንገተኛ ማጥቃት ጉዳት ማድረሱን፣ ይህንን ውጊያ ተከትሎ ለጥቂት ቆይታም ቢሆን መንገድ ተዘግቶ እንደነበር በአውደ ውጊያ ውሎ መረጃው ላይ ተመላክቷል። በሁለቱም አውደ ውጊያ ጠላት ያልጠበቀው ነገር ገጥሞት ከፍተኛ የሆነ የስነ ልቦና ሽንፈት ደርሶበታል ያለው የእዙ የግንባር መረጃ ከቅርብ ጊዜያት ወዲህ ተከታታይ የሌሊት ውጊያ ሙከራዎች ቢኖሩም የመልካዓ ምድር እውቅናና የውጊያ ልምድ ብልጫ የያዙት የፋኖ ኃይሎች በትጥቅና በሰው ኃይል ብልጫ ያለውን የአገዛዙን ጦር በመልሶ ማጥቃት ጉዳት እያደረሱበት ይገኛል። በጎንደር ዙሪያ ቀላል የማይባሉ የከተማው ሳተላይት ቀበሌዎች አሁንም በፋኖ ኃይሎች ነጻ ቀጠና እንደሆኑ ይገኛሉ። ይበንዲ እንዳለ አፋብሀ በላይ ዘለቀ እዝ በጉባኤ መቋጫ ላይ የአቋም መግለጫውን አውጥተዋል። እዙ በድርጅታዊ ማዕከላዊነት የህልውና ትግላችንን ዓላማ እናሳካለን በሚል መሪ ቃል ከመስከረም 23 እስከ ጥቅምት 7 2018 ዓም ዓመታዊ የስራ አስፈጻሚ ጉባኤውን ያካሄደ ሲሆን የጉባኤውን መጠናቀቅ ተከትሎ ሶስት ቁልፍ ጉዳዮች ላይ ያተኮረ መግለጫ አውጥተዋል። ለጋራ ትግል ለጋራ ዓላማና ግብ በጋራ መምከርና መሰልጠን በማስፈለጉ ይህ ታሪካዊ ጉባኤ ተዘጋጅቶ በተሳካ መንገድ ተጠናቋል ያለው እዙ በአመራር ማብቃት፣ በሰራዊት ግንባታ፣ በአንድነት ቀጠናዊ ጉዳዮችና ዘላቂ የድል መንገዶች ላይ ውሳኔውን አሳልፈዋል። በቀዳሚው ነጥብ የጀመርነው የህልውና ትግል ከያዝነው ነባራዊ እውነት ባሻገር ብርቱ መረዳትን ክህሎትንና ልዩ ልዩ የትግል ስልተ መንገዶችን መንደፍንም ጭምር አጥብቆ ይሻል ያለው እዙ ለሰራዊት ግንባታ ለአመራር ማብቃትና ጓዳዊ መስተጋብሮች ልዩ ትኩረት እንደሚሰጥ ገልጸዋል። በሁለተኛው የመግለጫው ነጥብ ደግሞ የህልውና ትግላችንን የገጠመው የኃይል እጥረት ሳይሆን ያለንን ሰፊ ሚል በአንድ አስተባብሮ አቀናጅቶ ጠላት ላይ አለመተባበር እንደሆነ ገምግመናል፣ ያለው እዙ የአንድ አማራዊ ማንነት ባለቤቶች ሆነን አንድ ጠላት ኑሮን አንድ አይነት ሞት ተደግሶልን እኛ ለምን አንድ መሆን ተሳንን ካልን ቁጭ ብለን መነጋገር አለመቻላችን ካልሆነ ሌላ ምክንያት የለንም ሲል ግምገማውን አስቀምጠዋል። መለያየት በድርጅታዊ ማዕከላዊነት አለመጓዝና ትልቁን ዓላማና ግብ መዘንጋት ነው። ስለሆነም ማሸነፊያ መንገዳችን የህዝብን እንባ ማበሻ ማረማችን፣ የተደበቀም የተገለጠም የጠላት አሰራር እቅድን ማርከሻ ፍኖታችን አንድነት በመሆኑ እዙ እስከ መጨረሻው ድረስ ተጉዞ የማሸነፊያ ቁልፍ የሆነውን አንድነት እንዲመጣ ያለውን ጽኑ አቋም ይገልጻል ብለዋል። እዙ በሶስተኛው የመግለጫ ነጥብ የኢትዮጵያ ፖለቲካዊ ተደማጭነት ታሪካዊ ልዕልናዋን በማኮሰስ በውስጥ ዓለም አቀፍ የጦር ወንጀል እየፈጸመ በቀጠናው ሀገሪቷን ወደ ጦርነት አዙሪት ውስጥ ለማስገባት እየተደረጉ ያሉ የጦርነት ነጋሪት ጉሰማ ማካሄድ የስርዓቱን የፖለቲካ ዲፕሎማሲ ድህነት ፍንትው አድርጎ የሚያሳይ ጉዳይ ነው በማለት ወቅታዊ ሁኔታውን ገልጾታል። አክሎም የምስራቅ አፍሪካ መልክዓ ፖለቲካ በየቀኑ መልኩንና ገጽታውን እየለዋወጠ የሚገኘውም በግንባር ቀደምነት በብልጽግና ተናካሽ የፖለቲካ አካሄድ እንደሆነ በመግለጽ የብልጽግናው አገዛዝ እስካልተወገደ ድረስ በውስጥም በቀጠናው ሰላም መስፈን እንደማይችል በጽኑ እናምናለን ብለዋል። ቀጠናዊ ቀውሱ እንዲስተካከል ቀውስ ጠማቂው በተባበረ ክንድ ሊወገድ ይገባል ሲልም ጥሪውን አቅርበዋል። በሸዋ በሁለት ወታደራዊ ተሽከርካሪ ሲጓዝ የነበረ የብልጽግና ኮማንዶ ሙሉ በሙሉ ሲደመሰስ በጎጃም የፋኖ ኃይሎች ለቀውት በወጡት ከተማ የአገዛዙ ጥምር ጦር የጦር ወንጀል ሲፈጽሙ ውለዋል። በዚሁ ጎጃም ስኬታማ የደፈጣ ጥቃቶችም ተፈጽመዋል። በሸዋ መራቤቴ ቀጠና ከሬማ ወደ መራቤቴ ዓለም ከተማ በሁለት ተሽከርካሪ ተጭኖ በመጓዝ ላይ የነበረ የመቶ አንደኛ አየር ወለድ ኮማንዶ ክፍለ ጦር በፋኑ ኃይሎች ከፍተኛ ሰብአዊና ወታደራዊ ቁሳዊ ጉዳት አስተናግዷል። እንደ ግንባር መረጃው በሁለቱም ወታደራዊ ተሽከርካሪ ተጭኖ የነበሩ የኮማንዶ ጦር አባላት ሙሉ በሙሉ የሕይወትና የአካል ጉዳት አስተናግደዋል። አፋብሃ አሳምነው እዝ ወታደራዊ አዛዥ አርበኛ ባዩ ያለባቸው የተመራው ይህ ልዩ ኦፕሬሽን መነሻውን ሬማ ከተማ መዳረሻውን መራቤቴ ዓለም ከተማ በማድረግ በጉዞ ላይ የነበረውን የአገዛዙ መቶ አንደኛ አየር ወለድ ክፍለ ጦር ከመንገድ ላይ ማስቀረት የቻለው ከነ ወታደራዊ ተሽከርካሪዎቹ እንደሆነ ታውቋል። አገሪት ቁምባ በተባለ ቦታ በተወሰደ ድንገተኛ ጥቃት የአየር ወለዱ ጦር ሙሉ በሙሉ ተደምስሷል ያለው የእዙ የግንባር መረጃ በውጊያው አጼ ዘርዓ ያዕቆብ አንደኛ ኮር ኮማንዶ ክፍለ ጦርና ከአጼ ይኩኖ አምላክ ክፍለ ጦር በተውጣጡ የፋኖ ኃይሎች የተሰራ ልዩ ኦፕሬሽን መሆኑን አስታውቋል። ዛሬ ጥቅምት 26 ከረፋዱ አምስት ሰዓት ላይ በተወሰደው በዚህ ልዩ ኦፕሬሽን ሁለቱን ኦራል ጨምሮ በርከት ያሉ የአየር ወለድ የነፍስ ወከፍና የቡድን የጦር መሳሪያና ተተኳሽ እንዲሁም የወገብ ትጥቅ በምርኮ ገቢ ማድረጉን አፋብሃ አሳምነው እዝ በግንባር መረጃው ገልጿል። ይበንዴ እንዳለም አፋብሃ ቴዎድሮስ እዝ የፋኖ ኃይሎች ጃዊ መተከል ቀጠና የሻለቃዎች ጥምረት ባደረጉት የደፈጣ ውጊያ በአገዛዙ ጦር ላይ ሰብዓዊና ወታደራዊ ቁሳዊ ጉዳት ማድረስ መቻላቸውን አስታውቀዋል። ብሔራዊ ተብሎ ከሚጠራው ቀጠና ላይ በተደረገ ውጊያ በርከት ያለ የብልጽግና ሰራዊት ሞትና ቁስለኛ ማድረግ ተችሏል ያለው የእዙ የግንባር መረጃ ከሁለት ቀናት በፊት በጃዊ ቀጠና ኦራል የተማረከበትን የአውደ ውጊያ ድል በማስታወስ ዛሬም የፋኖ ኃይሎች ድሉን ደግመውታል ብለዋል። በሌላ ዜናም የፋኑ ኃይሎች ልዩ ዘመቻ ፈጽመው ለቀዋት በወጡት ጃዊ ፈንድቃ ከተማ ላይ የአገዛዙ ጥምር ጦር ተመልሰው በመግባት በንጹሐን ላይ ጉዳት ማድረሳቸው ታውቋል። የፋኖ ደጋፊ ናቸው በሚል አቶ ደሳለኝ ጥላሁንንና አቶ ዜኑ የሚባሉ ግለሰቦችን መረሸኑን፣ በከተማዋ የሚገኙ የቀን ሰራተኞችን በማፈስ ፋኖ ማርከናል በሚል ወደ ወታደራዊ ካምፕ ማጋዛቸውና የባምቡልከን ጤና ጣቢያ መድኃኒት በማውደም ከፊል የጤና ባለሙያዎችን ፋኖን ታክማላችሁ በሚል እንዳሰሩ የአካባቢው ምንጮች ለጣቢያችን ዘጋቢ መረጃውን አድርሰዋል። በጃዊ ፈንድቃ የፋኖ ኃይሎች ከተማውን ለቀው ከወጡ በኋላ የተመለሱት የብልጽግና ጹምር ጦር አባላት በገቡበት ሁሉ በተለይ የተዘጉ ቤቶችን በመክፈት ያገኙትን ዕቃ ዘርፈዋል ያሉት የአካባቢው ምንጮች፣ ሰዎች ባሉበት ቤት እንደ ወርቅና ብር መሰል ጌጣጌጦችን ወስደዋል ሲሉ በከተማዋ የሆነውን አስረድተዋል። የማህበረሰቡን አዝመራ የምሽግ መቁፈሪያና የአስከሬን መቅበሪያ አድርገውታል ያሉት የጃዊ ፈንድቃ ከተማ ነዋሪዎች በከተማዋ ሰዓት እላፊ አዋጅ መጣሉንም ገልጸዋል። ከዚህ ቀደም በዚሁ ጃዊ ፈንድቃ ከተማ በተካሄደ ውጊያ የአገዛዝ ጦር የፋኖ ቆስለኛ በመያዝ ዓለም አቀፍ የጦርነት ሕግን በመጣስ በአሰቃቂ ሁኔታ በሕዝብ ፊት መረሸኑ ይታወሳል። በየመንና ሳውዲ አረቢያ ድንበር ላይ ከአስር ሺ በላይ ኢትዮጵያውያን ወጣቶች መታየታቸው ዓለምን አስደንግጠዋል። ከጥይትና ረሃብ ለመትረፍ ሀገራቸውን ጥለው የሚሰደዱ ኢትዮጵያውያን ወጣቶች ቁጥር በማሻቀብ ላይ ይገኛል። ዓለም አቀፍ ተቋምም የኢትዮጵያውያንን በሞት ሸለቆ የማለፍ አደገኛ የስደት ጉዞ ደጋግሞ በሪፖርቱ ይፋ አድርጓል። አደገኛ በሆነውና የአፍሪካ ቀንድን ከአረብ ባህር መሬት ጋር የሚያገናኘው ምስራቃዊ የፍልሰት መስመር ላይ የሚሞቱና የሚጠፉ ኢትዮጵያውያን ቁጥር እየጨመረ ይገኛል። ከአደገኛው የባህር ጉዞ በኋላ የመን ደርሶ ወደ ሳውዲ ለመሻገር ያለው ትንቅንቅ በጥይት የሚያስቀስፍ ነው። በጉዳዩ ላይ አለም አቀፍ የፍልሰት ድርጅት በወጣው ሪፖርት በምስራቁ መስመር የፍልሰተኞች እንቅስቃሴ እንዳልቀነሰ ያሳያል። የኢትዮጵያውያን የስደት ጉዞም በሞት ሸለቆ የማለፍ ያክል አደገኛ ስለመሆኑ በሪፖርቱ አመላክተዋል። ትናንት ምሽቱን በየመንና ሳውዲ አረቢያ ድንበር አቅራቢያ ከ10 ሺ በላይ ኢትዮጵያውያን ወጣቶች መታየታቸው አለምን አስደንግጠዋል። ወጣቶቹ ኢትዮጵያ ሀገራቸውን በጦርነትና በከባድ ሙስና እንዲሁም ጦርነትንና ዘረፋን ተከትሎ ለመጣው የኢኮኖሚ ድቀት ተጋላጭ በመሆኗ ከጥይትና ረሃብ ለመሸሽ የሚያደርጉት ስደት ሌላኛው የሞት ሸለቆ ሆኖባቸዋል። ብዛታቸው ከአስር ሺህ እንደሚልቅ የተነገረው በየመንና ሳውዲ ድንበር ላይ የታዩ ወጣቶች ምስል በማህበራዊ ሚዲያ ከተለቀቀ በኋላ ዓለም ደንግጠዋል። የአብይ አህመድ ብልጽግና ሕዝቡን ሀገር አልባ ማድረጉን ተከትሎ ኢትዮጵያውያን በሞት ሸለቆ የማለፍ አደገኛ የስደት ጉዞ ምርጫቸው አድርገው ተሰጥተዋል። ከሳውዲ አረቢያ በግዳጅ የሚመለሱ ኢትዮጵያውያን ወደ አማራ፣ ኦሮሞ፣ ትግራይና ደቡብ ክልሎች እንዲመለሱ ቢደረግም አብዛኞቹ ተመላሾች በትውልድ መንደራቸው ጦርነትና ማህበራዊ መጎሳቆል በመፈጠሩ ተመልሰው እንደሚሰደዱ የዓለም አቀፍ ፍልሰተኞች ማህበር ሪፖርት ያሳያል። ስደተኞቹ በጀልባ መስመጥ አደጋ እንደሚሞቱ በየመን በህገወጥ የሰዎች አዘዋዋሪዎች ተወቅስ እንደሚገደሉና በሰሜን ሶማሊያ ዝርፊያ እንደሚፈጸምባቸው ይህንንም አልፈው ወደ ሳውዲ መሬት ለመግባት ድንበር ላይ ቀጥታ የሚተኩሱ ነፍሰ ገዳይ ወታደሮች እንደሚጠብቋቸው የተቋሙ ሪፖርት አመላክተዋል። በጦርነት ውስጥ ያለችው ኢትዮጵያ በርካታ ወጣቶቿ በዚህ አደገኛ የስደት ጉዞ ህይወታቸውን እያጡ ይገኛል። ተቋማቱ እንደሚያስጠነቅቁት ስደተኞች በአደገኛ ጉዞና በሀገራቸው ባለው አደገኛ ሁኔታ መካከል ይገኛሉ። በአሁኑ ወቅት በየትኛውም የዓለም ጥግ የሰብአዊ መብት ጥሰት በብዛት ከሚፈጸምባቸው ሀገራት ተርታ የተመደበችው ኢትዮጵያ የዜጎቿ የሰቆቃ ድምፅ በሁሉም አቅጣጫ መሰማቱን ቀጥሏል። ብልጽግና በበኩሉ በኢትዮጵያ ሚራክል የሆነ የኢኮኖሚ እድገት አስመዝግብ ያለው ሲል መሪው አብይ አህመድ የኢትዮጵያን የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል በማለት ኢኮኖሚን በአፍንጫ መዝኑ ሲሉ ተሰምተዋል። እውነታው ግን ኢትዮጵያውያን በተለይ አፍላ ጉልበት ያለው ወጣቱ አንድም በትግል ሜዳ አሊያም ደግሞ ከጥይትና ረሃብ ለማምለጥ ስደት ላይ ስለመሆኑ ነው። በመጨረሻም የግብጽ ጦር በሶማሌ ከባድ ፈተና ገጥሞታል። በኢትዮጵያ ድንበር ለመስፈር ያደረገው ዝግጅት ወደ ከፍተኛ ውዝግብ እያመራ ነው። የአብይ አህመድና አገዛዛቸውን ዲፕሎማሲያዊ ውድቀት እንደ ጥሩ ዕድል የወሰደው የአልሲሲ መንግስት በኢትዮጵያ ድንበር ጦሩን ለማስፈር ከፍተኛ ዝግጅት ሲያደርጉ ቆይቶ በመጨረሻም ከበድ ያለ ፈተና ገጥሞታል። በሶማሊያ ሰላም ማስከበር ተልእኮ ውስጥ ለመሰማራት ዝግጅት ያደረገው የግብጽ ጦር ኢትዮጵያና ሶማሊያ በሚዋሰኑባት የድንበር አቅጣጫ ለመስፈር የያዘው እቅድ አልተሳ ሳካ ጌዶ በተባለ በኢትዮጵያ ዋሳኝ የድንበር ግዛት ላይ ለመስፈር እንቅስቃሴ ላይ የነበረው የግብጽ ጦር ባልተጠበቀ ሁኔታ የሶማሌው ፕሬዚዳንት ሀሰን ሼክ መሐመድ እዚያው የካይሮን ቤተ መንግስት ሳይለቁት ጦሩ በሄርሽ በሌ ፌዴራል ግዛት በሁለት አውራጃዎች የሚሰማራ መሆኑን መናገራቸውን የሶማሊያ የዜና ምንጮች ዘግበዋል። ፕሬዚዳንቱ የግብጽ ወታደሮች የኢትዮጵያና ሶማሊያ አዋሳኝ በሆነው ጁባላንድ ፌዴራል ግዛት በምትገኘው ጌዶ አውራጃ ለመሰማራት እቅድ የለንም ማለታቸውን ዘገባዎቹ ጠቅሰዋል። ፌዴራል መንግስቱና ጁባላንድ ግዛት የሚወዛገቡባት ጌዶ ግዛት ለኢትዮጵያና ኬንያ ስትራቴጂካዊ አድርገው ይቆጥሯታል። ይህንን ውሳኔ ተከትሎ የግብጽ ጦር በሂርሻቤሌ ፌዴራል ግዛት በሁለት አውራጃዎች የሚሰማራ መሆኑ ተሰምተዋል። ይህም ሆኖ ጉዳዩ አልሸሹም ዞር አሉ የሚለውን ሀገረኛ ብሂል የሚያስታውስ ነው ያሉት የጉዳዩ ተከታታዮች ግብጽ ከመነሻውም ቢሆን በሰላም አስከባሪነት ስምጥ ጦሯን ወደ ሶማሊያ የምታስገባበት እድል መፈጠር አልነበረበትም ብለዋል። ይኸው የእድል በር የተከፈተው በብልጽግና አገዛዝ የዲፕሎማሲ ውድቀት መሆኑን አጽንኦን ሰጥተው ይናገራሉ። ይህ በእንዲህ እንዳለም የሶማሊያ ፌዴራል መንግስት ወደ ሶማሊላንድ በረራ የሚያደርጉ አለም አቀፍ የሶማሊላንድ ሲቪል አቪዬሽን ባለስልጣን ማንኛውም የመንገደኞች አውሮፕላኖች በግዛቲቱ የአየር ክልል ከማለፋ በፊት ፍቃድ ማግኘት እንዳለበት መመሪያ ማስተላለፉን ተከትሎ ጉዳዩ መነጋገሪያ ሆነዋል። ባለስልጣኑ መመሪያውን ያወጣው ደህንነቱና ስርዓቱ የተጠበቀ የአየር በረራ እንዲኖርና የግዛቲቱን የአየር በረራ አስተዳደር ለማጠናከር ነው ተብለዋል። መመሪያውን አለማክበር የሶማሌላንድ ሉዓላዊነትን እንደ መጣስ ይቆጠራል ያለው ባለስልጣኑ ለጥሰቱ ህጋዊ እርምጃ ሊወስድ ይችላለሁ ሲልም ተሰምተዋል። ባለስልጣኑ ይህንን መመሪያ ወጣው ሶማሊያ ወደ ሶማሌላንድ የሚጓዙ መንገደኞች በሙሉ ከሞቃዲሾ ሲቪል አቪዬሽን ባለስልጣን የኤሌክትሮኒክስ ቪዛ ማግኘት አለባቸው ማለቷን ተከትሎ ነው። የሶማሊያ መንግስት የውጭ ምንዛሬ ገቢ ለማግኘትና በሀገሪቱ ሁሉም ግዛቶች ያለውን ቁጥጥር ለማሳየት ይህንን የተገበረ ሲሆን፣ ሶማሌላንድ ለዚህ በሰጠችው አጸፋ የአየር ክልሏን መልሳ ለመቆጣጠር ወስናለች። ሶማሌላንድ ለማንኛውም ሀገርና አየር መንገድ በግዛቷ ሰማይ ለማለፍ በቅድሚያ የይለ ፍቃድ መጠየቅ እንዳለበት አስገዳጅ አድርጋለች። ሀርጌሳ ይህ ተፈጻሚ የሚሆነው በያዝነው ወር ኖቬምበር 10 ጀምሮ መሆኑን ይፋ አድርጋለች። ፈቃዱን ሳይጠይቁ ወደ ራስ ገዟ አሰማይ የሚገቡ የሀገር ሕልውና እንደጣሱ እንደሚቆጠርና በድርጊቱ ፈጻሚዎች ላይ ተገቢና ሕጋዊ እርምጃ እንደሚወሰድም ሀርጌሳ አስጠንቅቃለች። ይህንን ተከትሎ መቃዲሾ የቪዛ ግዴታውን እየተገበሩ አይደለም ባለቻቸው አየር መንገዶች ላይ ማስጠንቀቂያ አሰምታለች። የኢትዮጵያ አየር መንገድና የኢምሬቱ ፍላይ ዱባይ ላይ የገንዘብ ቅጣትና ከሶማሊያ የአየር ክልል የመታገድ ማስጠንቀቂያ በተለየ ሁኔታ መስጠቷ ደግሞ ትኩረት ስቧል። በጉዳዩ ላይ የሶማሊያ ሲቪል አቬሽን ባለስልጣን እንዳስታወቀ የሚሰጠው ኤምሬትስ አየር መንገድ ንብረት የሆነው ፍላይ ዱባይ በሞቃዲሾ የኦንላይን ስርዓት የሚሰጠውን ኤቪዛ ያላገኙት ተሳፋሪዎችን ወደ ሶማሊላንድ አውሮፕላን ማረፊያዎች ማጓጓዙን የሚያመለክቱ ሪፖርቶች ደርሰውታል። የኢትዮጵያ አየር መንገድ በበኩሉ ቀደም ሲል የፌዴራሉን የኤቪዛ መስፈርት ትቶ በሶማሊላንድ ባለስልጣናት ትእዛዝ መሰረት ተሳፋሪዎች በአርጌሳ ኢጋል ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ቪዛ እንዲያገኙ የሚያስችለውን ስርዓት መከተሉ ተጠቅሰዋል። ፍላይ ዱባይ የኢትዮጵያ አየር መንገድን በመቀላቀል ተመሳሳይ እርምጃ